በጣል ክብዚ ምን አደረገዋለሁ እኔ። እዚያው በሽታ እንጂ ይሄ እንትን አይደለም። የጀግና ዱላ የጀግና ዱላ ነው።

ምድና ሚስት ሳላገባ ልጅ ሮወልድል ነው። እን ልጆ ልጄ ከብት የሚጠብቅልኝ ልጅ ላጣል ነው ሰዓት ሚስት አንተ ስራ መስራት አንዳንድ ነገር ማድረግ ነው እንጂ ሚስት ምን ያደርግላል? አልወድም። ስራው በጣም ቁም ነገር ልጆ ከብት የሚጠብቅልኝ ልጅ እኔ ብቻዬን ልሙ ልሞትልህ ነው። እንዴት ብቻ ወረ ግፋ ቢል እኮ ያ አበሻ መድኃኒት መጀመሪያ ነው። ተረከክና ተነ ተተለከፍኩ በኋላ አልሄድም፣ አልሄድም ስለማልሄድ። አሁን እውነት፣ አሁን ጠጀ ቢይዛት ዝም ትላለህ? ብዬማ እኮ አሳክመው ብያለሁ አይደል? ማሳክም ነው በቃ። አሁን ጠጀ ጋር ሳብሮ አለ አብሮ ነበር። አቶ ሰውዬ፣ አልቀረበኝም። ነግሬያታለሁ፣ አልመጣም ብላለኝ። ዋ እንዴት ያለ ነገር አለ ደም እዚህ አለ ደም አንተ ራስህ ይልቅ ብትመረመር ነው የሚሻለው። መስከደው እንዴት እንደሮጥክ ሁሉ እኮ ሲነግረኝ ብርቁ። አንደኛ መጀመሪያ ሚስት ጋር ብዙ ነገር ያስፈልጋል። ብርቁ አንተ እንዳትገለጥለው

እ ተልብተንኮለኛ አንተ በጣም ቆሜ ልጠብቀው አይደለም። ይህ አንተን ያየህ አንተን ያየህ እንዴት እንዳደረገህ አንተን ያየህ ነበረ። ድስኩርህን ዝም በልማ። አንተ በሽታ እንዴት እንደሚያደርግ እኮ እኛ እናውቃለሁ። ያጣሩ መሰለህ። አሁንም ቢሆን እሱን ነገር ይዘህልኝ ተቀጠል በኋላ ነው። አትንቀኝናት አኝአትኖት ነው ተሰበሰቡ እንደሆነ ተሰብሰቡ ወይ? እና አንተ ቤት የላችሁም ወይ? እንደት የምታደርጉ ነው እኔ ዘንድ ብትመጡ። ይኸውልህ፣ እኔ ከእሱ ጋር አንተ ሰውዬ አትንቀኛል እኮ እኔ ስነ ስርዓት ያስተዋል እንግዲህ፣ በጤና ቀልድ የለም። እየሰበሰባችሁ የምታመጡትን ኮተት ሁሉ ስቀበል አልኖርም። እናቴ ነው ተውኝ! አሁንም እኮ ነካው፣ እረፍት። እኔ ምን አባት እንግዲህ አሁን፣ እና ውሻ ቀልድ ነው? መሮጥ አለበት እኮ ውሻ እኮ ነው። እና ታዲያ ካወክ መሮጥም አለበት

ቤቴ ተመደበቅ ሌላ እህት ልሂድ እስኪ ንገረኝ። አልተለከፈም፣ አልተለከፈም። እንደው ጨክኛ አንተ አይደለም። ዘላለም እንጃ ትከልል። እኔ እንደዚህ አይነት ሰው ነኝ? እውነት ታምሜ መጥቼ አንተ ላይ የማስተላልፍ ነኝ? እንደው አታውቀኝም። እኔን አታውቀኝም። ዘላለም እንዴት አገር ምሮ አይደለም? እንዴት ታሞ እውነት? አሁን እኔ እንደዚህ አይነት ክፋት ክፉ ልባል? እኔ ከሞት ግን እርዱ አይብቀልም እምል ሰው ነኝ እኔ ዘላለም፣ አታውቀኝም እኔን። እኔ ክፉ ሰው ነኝ እኔ፣ አልታመመም። ሙት በለኝ ዘላለም። ሳይመለስ ቀረ ዘላለም።

ለአንተ ቁጥሩ ነው። አንተ እንደውም ስለ እሷ እምነት ምናምን እኔ በደንብ አጣርቼ እመጣለሁ። ከእዛ በኋላ እንዲያው ምን ያፋጠንልሀል? ችግር የለም አፋጠንልሀል። እንደዚህ እመነኝ፣ እመነኝ ብርቁ እመነኝ፣ እኔ ላሳየኝ እና እንደዚህ ግን ብትጠጋት ግን እኔ አንተ ግን ከዚያ በኋላ ተቀባብር ነው

እንደዚህ መቀለድ በእኛ ላይ ሰው አይገኝ ላይ

ተመንገዱ ወደ ላይ ደግሞ እንደዚህ ስትል ሌላ እንትን በር ሌላ በር አለ አይደለም? እሱ ጋር ያለ በሩ ተበሩ በወዳኛው በኩል ነው አታያሉ። ታንተን ታልክ ነገር እኮ ክፉ ሰው ስንት ነገር ሲያስተምረው የኖርን ግን ይሄ ልጅ አሁን አልድ አልድ ወይ እኔ እኮ ጅስት ስትመጣ እየጠበኩህ ነው እንጂ ለሌላ ነገር፣ እና መጥቼ ስነ ካን ራሱ አታጠራጥርም እንዴ ዝም ብዬሽ፣ አሁን እኔ እንደ ጻድቅ ልጅ እንደው ሆነ። ምን አይነት አሳሳት ነው? ምርህ እኮ ግራ እያጋባኝ ነው። ተቅርብ ጊዜ አንተና ለቀልድ ቀልድ እኮ ያለማመድከኝ አንተና ብርቁ ናችሁ እኮ ቀልድ ያለማመዳችሁ። እኔ እኮ ኮስተር ብዬ መኖር በስነ ስርዓት የኖርኩ ሰው ነኝ። አንተም እንደዛ በተለይ ብርቁ ከመጣ በኋላ ብርቁ፣ አሁን ይኸው ብርቁ እንደ ዛሬ የለቀኩት እንደሆነ መስፍን፣ ይኸውልህ እኔ እኮ ቀር እንዳይለህ ብዬ ነው

በዚህ መተው እሱ ሰ ነአላገጫ ሲስቅብኝ ነው እንጂ እውሉ ሁሉ ሲያላግ ሲስቅብኝ ነው። እን አንተዬ፣ እዚያ አዲስ አበባ ደርሶ ከመጣ በኋላም ደግሞ ጭንቅላቱ መስራት ጀመረ። አንተ አለማየሁ የሆነ መድኃኒት አሳክሞት ነካክቷት

እኔ ፈራሁ እንደውም ህመሙ ተነስቶ በሮ ብን ብሎ ጠፋ ብዬ ነው እኔ ፈርቼ ነበር። ብርቁ ነው እኛ ብን አርጎ ሊያስጠፋን ነው እንጂ የነበረ እኛ እናጋለ ሰፈራችን ሁሉ ያስለቅቀን። እሱማ ምህት ብን ብሎ ይጠፋል። እናቴ እንደዚህ አይነት እንኮለኛ ልጅ ሆነ። በቃ ይ ልጅ አያላ ዛዜ አይወዳት መሰለ ድሮ፣ አሁን ይወዳት ነው መሰለኝ። አምጣት እንጃ አስታውቅኛ አብጓ ግን ወይ ሲወዳት ወይ ሲወዳት

በውስጥ በሩ አለ። በሩም ከብታው ከገባ ይነሱ ቤት፣ ያ ጥቁሩ በር ማለት ነው። እሷ ናት ላት ስላልተቀጣጣጠር ነበረ

የታመመ እንዴት አርፎ እንዴት እንዴት አድርጎ እንደነበር ሀሳቡን ከየት እንዳመጣው እኮ ነው የሚገርመው። ከየት እንዳመጣው ማን እንዳስተማረው እኮ ነው ነው የሚገርመው። አሁን ይሄ ልጅ እንዴው አንተ እንደምትለው እንት ነው

እንዴት በሽታ ይዘ ይመጣል ብለህ ትገምታለህ ምናምን ስለው ትንሽ ዳዳል እና እንደምንም ብሎ አመነኛ እንግዲህ አሁን ሲቃዥ ነው እንጃደ እና እንደ ውሻ ጮኸ ነው የምትለኝ እየተከተለ እያለ ስንቱን ተጫወተበት ስንቱን አባረረው አየሁ አይደል እኔ ደግሞ በሽታው ተነስቶ የሚመኘውን ምኞት አየሁ የበሽታ ምኞት ያየውን እኮ ነው ብርቁ ያየውን ስል ይህን አቢሻው የሚባል ወመኔ እሱ ያላስተማሩ ምን ነገር አለ? ምን ያላስተማሩ ነገር አለ? አይ ልጅ ግን ይኸውልህ የሆነ ነገር ማድረግ አለብህ። በጣም ከቁጥጥርህ ውጪ እየወጣ ነው፣ የሚሰራውም ስራ ቀስ እያለ ጥሩ አለ። እንደው እቺ ልጅ እውነቷን ነው። እንደው ቶሎ ካላክኝ፣ እንደው ቶሎ ካላክኝ፣ እንደው ቶሎ ካላክኝ ብላ እንደው ቁጭ ብድግ ብላለች። እስክትወጣ ድረስ እንደው እስክትወጣ ድረስ ተጣድፋለች። አረ እኔም ተጣድፍ ያለው ቶሎ ብለህ አለማየው። አረ እባክህ እንደምን ልጅ አሁን ቅድም ቤቱን ሳየኝ ብዬው

ዘንድሮ የዘንድሮ ልጅ ደግሞ እናንተ እንደው ቁንጅናችሁ ግን ማለት እንደው እባክህን፣ አለማየሁ እባክህን አንተ የከተማ ሰው አይደል? እንደው ስንቱን ነገር ታውቃለህ። እንደምንም ብለን እንዴት ያለ ነገር አንተ ወደ እንደው ምን አለበት፣ ምን ምቀኝነት ነው እንጂ ይሄ አሁን አውሮፕላን ውስጥ አስገብቶ ወስዶ ማስቀመጥ ምን ያቀር እየቆ ምቀኝነት፣ እንደው እንዴት ያለ እንዴት ያለ እንዴት አይነት ነገር አንድን ሰው ነው አስገብቶ እዛው ቁጭ አውሮፕላን ውስጥ አስገብቶ ወስዶ ቁጭ ቆሞ የሱ አባትም እንደዚህ ነው የሚልህ። አሁን አንተ እንደምታወሩ ትግባባላችሁ ነው ከአባቱ ጋር። በቃ ቢሮ አለ ቢሮ አላቸው ቢሮ ጋር ወስደህ አሁን አዲስ አበባ ከሁለት አመት ወደ አሁን ስለ ልጅቷ መጠየቅ ማጣራት የሚገባኝ ነገር አለ። ይዤ አገኛታለሁኝ እኔ በራሴ አካሄድ ቀርቤ አውራታለሁኝ። ይሄን ግን ለማን እንደት ማለት ቀርቤ እንደማወራ ግን ቀርቤ አውርቼ ያላት ሀሳብ ተገንዝቤ ማለት ነው። ከዛ በኋላ በፈለጉት መንገድ ቢቀራረቡ ችግር የለው። የእሱ ግን አካሄድ እንዳይስተባበሩ ለማድረግ ይጥራል ማለት ነው። መስታወት ይሆናል አንተ ደራእንዳተባለሻሻእንደዛ እንዳይሆን ገብተሀል። ግን አሁን ሁኔታው ተረድተኸዋል? እንደው ጥሩ ነው። ተረድቸሀለሁ እኮ አንተ ሀሳብህም ተረድቸሀለሁ። እንደው የእሷ ጉዞ ስለው ጉዞ ስታስብ ወደድኩ እንደ እሷ የማነገርኩህ ደጋዩ የእሷ እየወደዳትም ስለሆነ ስለ እሷ እያወራም ስለሆነ

እኔ የማወራው ነገር ይኖራል። መጀመሪያ እኔ ላገኛት፣ ከዛ በኋላ አንተ ደግሞ ይሄን አካሄዱ እዚህ እሷ እዚህ አርግዛ የምትቀርበት ቀርታ ሌላ ጊዜ ደግሞ እንደው አስቀርታ እሱ ቢሄድ እኮ በልጇ ምክንያት ነበር። እዛ ከሄድን ነው የምታወራ። ሌላወሬ ላት እዛ አንተ አስገባት ጣርቅ ምናልባት እንደዚህ ከሆነ እዚህ የሆነ ዘር አስቀርተሽ ከሄደ በኋላ አንቺን እንዲስብ ላድርግ እንደዛ ነገር ከተስማማችበት አሁን ዘላለም ዘላለም የት ሄደህ? ፎጣውን ሰጠው? ምኑን ሰጠው? ግን እዛች የሚቀመጥበት ቦታ ሂጅ። ዘላለም ቆይ እንጂ እፍረቱ እስኪለቀው ድረስ አየኝም። ሰሞኑን እንግዲህ አይ፣ እኔ ማውራት አለ ተብሏቸዋል። እቤት ነው የሚሆን ጠጅ እየደረሰች ከአንተ ጀርባ አጠገብ የተሰበሰበውን

አስደንግጣችሁት ሳላወራው ብቅ ነው እሱስ ቁም ነገር ጀምራችሁ እንደው አለ ቁም ነገር ሰው አትቀርብም። እና አሁን አይበቃም አይቀርብም። ጠዋት ጀምረ ትለዋለህ ትለዋለህ ቤት ያለሆእንትም ለማታ በደንብ አድርገሽ ማታ ይመጣል። በነፍስ አባቴ እሺ ቶሎ እንዳ በጊዜ ነው።